ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ንጽጽር ፌስቡክ ላይ እየጀመራችሁ ዳቁን ጽጌ ስጦታው የሚለው ስም ለእናንተ አዲስ አይሆንም። ወደ ቲክቶክ ከመምጣታችን በፊት ፌስቡክ ላይ ሰፊ ንጽጽር ተደርጓለ። በኦርቶዶክስ ዶክትሪን ላይ ጥያቄ ሲጠየቅ የዳቁን ጽጌ ስጦታው ጽሁፎች ይጠቀሱ ነበረ። ዳቁን ጽጌ ስጦታው አሁን ላይ መርጌታ ጽጌ ስጦታው ይነጋል የሚል መጽሐፍ ነበራቸው። እንግዲህ መርጌታ ጽጌ ስጦታው የኦርቶዶክስ ሃይማኖት አባት ነበሩ ከነ አቡነ አብርሃም ጋር ይቀድሱ የነበሩ ናቸው። በኋላም ወደ ተሃድሶ ሃይማኖት ጆርኒ አድርገዋል ማለት ነው። በነገራችን ላይ የተሃድሶ ሃይማኖት ከፕሮቴስታንት ሃይማኖት በፊት ነው እንቅስቃሴ ሆኖ ጀምረው በሀገራችን ኢትዮጵያ ማለት ነው። የደቂቅ እስጢፋኖስን ታሪክ የምታቁ ታውቃላችሁ። እንግዲህ እነደቂቅ እስጢፋኖስ በህዝብ ፊት ሲወገሩ የነበረው አፍንጫቸው፣ የተለያየ ሰውነት አካላቸው ሲቆረጥ የነበረው ተሃድሶ ለኦርቶዶክስ በሚል ሀሳባቸው ነው ማለት ነው። በዚሁ አጋጣሚ ሰዎች በኢትዮጵያ የደረሰባቸውን ታሪክ ለማወቅ ደብረ ብርሃን የሚለው ስያሜ የመጣው ራሱ ደቂቅ እስጢፋኖስ በተወገሩበት አፍንጫቸው በተቆረጡበት ቦታ ላይ ዘራ ያቆብ ራአይ ታየኝ ብርሃን ሲሆን ታየኝ ብሎ ነው። እንግዲህ ደብረ ብርሃን አማራ ክልል ሸዋ ላይ ደብረ ብርሃን ያለው ማለት ነው። ኤንዌይስ ስለዚህ ታሪክ ልናገር አይደለም የመጣሁት። መርጌታ ጽጌ ስጦታው ሥርዓት ያለው ሰውዬ ነው፣ በነገራችን ላይ ሙስሊም ስለሆነ ሳይሆን፣ ለረጅም ጊዜ መጽሐፍ ያነበበ ያገላበጠ፣ በኦርቶዶክስ ዶክትሪኖች ላይ ጥያቄ የሚጠይቅ መጽሐፍ ቅዱስ ላይ ፎከስ የሚያደርግ ሰው ነው። የኦርቶዶክስን ዶክትሪን ካለ አውዱ እንኳን አይናገርም። በነገራችን ላይ እንዴት ነው ሊያስከስሰው የሚችለው ነው? ምን አድርጎ ነው? ወንጀሉ ምንድን ነው ነው ኦርቶዶክስ መልስ የላትም። ሲኖዶሱ መልስ የለውም። ይህን ያልኩት ለምንድን ነው? ባለሴጋ ውፎይ ያልተጻፈ አልተናገረም ለሚሉ አንዳንድ መሀይማን ኦርቶዶክሶች ያዋን አንዳንድ አልኩኝ እንጂ በእርግጥ ሁሉም ናቸው። ኦርቶዶክስ አይነካም፣ ሲኖደስ አይነካም። ባለሴጋ ውፎይ የተጻፈን ያነበቡ ለሚሉት ይሄን ያልኩት በነገራችን ላይ ባለሴጋ ያልኩት ምንድነው? ሴጋ ንጽጽር አይደለም ብልግና ምልክት ነው። ባለ ጋውፎይ ፎይ ሀሰተኛ ዘገባዎችን አምጥቶ በስልምና ላይ ያለ አስመስሎ ነቢያችንን ስም ያጠፋ ስም ውሸታምና ጸያፍ ነገሮችን የሚያደርግ ሰው ነው። ለህግ ቅርብ ሲባል ሲኖዶስ ነው አይከሰስም አሉ። ስለዚህ ባለሴጋው ፎይ የተጻፈነው ያነበበው ከተባለ መርጌታ ጽጌ ስጦታው የተጻፈ አይደለም እያነበበው፣ ሲኖዶሱ መልስ የለውም፣ ኦርቶዶክስ መልስ የላትም። ለማንኛውም ፍትህ ለመርጌታ ጽጌ ስጦታው ለማለት ነው። መሞገት፣ መጠየቅ፣ ሀሳብ ማንሳት መብቱ ነው። መብቱ ነው። መብታቸው ነው። በነገራችን ላይ ትልቅ ሰውም ነው መሪጌታም ስለሆነ መሪጌታ ጽጌ ስጦታው ፍትህን ጠይቅላቸዋለን። ግብረ ገብነት ያላቸው ሰው ናቸው። እንደዚህ ባለጌ እንደማንም እንደወረደ ባለጌ ወንጀለኛ ተብሎ የሚያስከስሳቸው ነገር አላደረጉም። የመጠየቅ የመሞገት ሙሉ መብት አላቸው። የኦርቶዶክስን አስተምሮ ዶክትሪን አውዱን ጠብቀው እስከ ሞገቱ ድረስ ቤተ ክርስቲያኖቱ የምታምንበትን ላይ ጥያቄ መጠየቅና መሞገት መብታቸው ነው። ባለሴጋውፍ ወይ እስልምና ሃይማኖት የሚያምንበትን ዶክትሪን ይዝለ ጥያቄ ያለኝ ማለት መብቶ አለው። ነገር ግን ሐሰተኛ ዘገባ አምጥቶ ስም ማጥፋት ይ ወንጀል ነው፣ ብልግና ነው። በመጨረሻም የምታውቁ ሰዎች ብታሳውቁን ደስ የሚለኝ መሪ ጌታ ጽጌ ስጦታው ወንጀለኛ ተብለው የተከሰሱበት ፖይንቱ ምንድን ነው? ምናልባት ማርያም ጸሎት አትሰማም ያሉት ነው ይባላል። ታዲያ ኦርቶዶክስ ከመጽሐፍ ቅዱስ ማርያም ጸሎት ትሰማለች ብለ ማሳየት አቅቷት ነው የከሰሰችው ወንጀለኛ ብላ? ማርያም ጸሎት አትሰማም። እንኳን ማርያም አደለም ኢየሱስም ጸሎት አይሰማም። መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ ማንም ጸሎት አይሰማም። ይህን መስራሽ ሸራ አድርጉት። ፍትህ ለመሪ ጌታ ጽጌ ስጦታው።